ወይኔ በላቸው ወይኔ በላቸው ወይኔ በላቸው። የእናንተ መጫወቻ ሆነን እንቀር እንዲሁ እንዲሁ የእናንተ መጫወቻ? እረ በህግ አምላክ! ማታ እንደዛ ጠፍ ቅፍ ተባብላቸው። እናንተ ስሜታችሁ ይቋረጥ። አይደለም አይደለም እኔ ምንድን ነው ያልነው? ማታ ጋይስ፣ የእናንተማ አይታወቅም፣ በቅርቡ ተጀምሩታላችኋል። እረ ማታ ራሱ ስምንት ሰዓት አካባቢ ተነግሮ ነበረ። እረ በዚህ ማ ያበቃል፣ ሁለት ሶስት ይቀራል ተባልኩኝ። ሰላም ሰላም ቤተሰብ፣ እንዴት ዋላችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ ሼር ሰብስክራይብ እያደረጋችሁ ጋይስ እናንተ መቼ ነው ማብቂያችሁ? ለማንኛውም ከልብ አመሰግናለሁ፣ ውድ ቤተሰቦች የስምንት ሺኬ አስገቡኝ ባልኳችሁ መሰረት አስገብታችኛል፣ ከበሩልኝ። እውነት ለመናገር እርግማን እርግማንሽ ቀረብኝ ከእርግማን ተረፍን እያላችሁ ነበረ። እኔ ኮ ከሆድ አይደለም እርግማን ናትፍሩት ማለት ነው። እና ለማንኛውም ቤተሰብ ወደ ሩታና አብርሃም ስመለስ ሩታ እንግዲህ እኔ መሄድ አለብኝ ግዴታ ብላ እንግዲህ ተነስታ ወደ ቤተሰቦቿ ጋ ሄደች፣ ማለት ነው ቤተሰቦቿ ያው ወደ ቡታጀራ ሳይሆን እዛ አዲስ አበባ ላይ እኔ ምለው እኔ ምለው ማታ እንደዛ ሰቀፍቀፍ ስድግግፍግፍ ስትሉ ስታቅፊው ሲያለቅስ ነበር አብርሃም። ቀጥሎ ደግሞ አንቺ እያቀፍሽ አይዞሽ እሺ፣ አይዞህ እሺ እያልሽ ውስጥሽ ስታስገብ እጉያሽ ስታስገብው ነበረ አሁንኛ ሩታ ከቤት የለችም፣ ወታለች አብርሃም ታሞ ሩታ ትታው ሄደች ብለን ነው የምንወስደው ወይስ ምንድን ነው? ቤተሰብ እናንተ ምን እንደምታስቡ አላውቅም። ነገር ግን እኔ መቶ ፐርሰንት እርግጠኛ ነኝ፣ ሩታ ትታው አትሄድም አለች። በቃ ይሄንን ሳክስ ነው ማለት ነው። እኔ አታስዋሹኝ፣ የምሬ ነው ምላቸው። እኔ ሩታ ሄዳለች ብዬ እኔ አላስበውም። እና በነገራችን ላይ የምር እውነት ለመናገር ማታ ስምንት ሰዓት አካባቢ ላይ ላ በዚያ አይበቃም ሁለት ወይም ደግሞ ሶስት አለ ተብዬ ነበረ። ለምን እውነቱን አልናገርም እንዴ እኔ ዛሬ ራሱ ልነግራችሁ ነበረ። ስለዚህ እኔ ደግሞ ያው እናንተ በደስታ ውስጥ ሆናችሁ ደግሞ እንዳትሉ እንዳትከፉ ብዬ ነው ዝም ያልኩኝ እንጂ ማለት ነው እኔ ማታ ራሱ ስምንት ሰዓት አካባቢ ኧረ ሁለትና ሶስት አለ እኮ ገና በዚህ ኳያ በቃም፣ የኔ እናት አብርሃም ወስተው አብርሃም ቤት ገባ እንጂ ተባልኩኝ። አብርሃም ለማንኛውም አፍያህን ይመልስልህ፣ ወደ ጤንነትህን ይመልስህ። ሌላ ምንም ልል አልችልም። እና ሩታ እውነትም ትተሽው ሄድሽ ትተሽው የት ሄድሽ? እኔ እናት የት ነው የሄድሽው? አብርሃምስ ብቻው ከወንዶች ጋር እንዴት ታውሽው? እኔ እናተ ጋይስ እኛ ማናሾፍባችኋለን። እውነቴ ነው ምላችሁ። እናንተ መቼ ነው የምጨርሱት? መቼ ነው የምጨርሱት? በቃ ይበቃችኋል፣ እባካችሁ ይበቃችኋል። እኛ ማታ ደስታ በደስታ ሆነን ዛሬ ፍቅር ፍቅር ሲጫወቱ ይመጣሉ ብለን፣ እናንተ እኮ የማታስቡት የማታመጡት ነገር የለም። አንዲቷም ኮሜንት ስር ምናለች አዲት ልጅ ገና አላላለቀም ማለት አለችኝ። ኮሜንት ስር አረ በህግ አምላክ አሏት። እሺ አሁንም ደግሞ ማታ ልተኛ ስል ስራዬን ጨርሻለሁ፣ አሁን ልተኛበት ብዬ ክፍሌ ስገባ ወይ ሁለትና ሶስት አለኮ የኔ እናት። ለማንኛውም በዚህ ያለቀ እንዳይመስልሽ ተባልኩኝ። አረ አይኖርም አልኩ አለ ተባልኩኝ። የምሬ ነው የምላችሁ ውድ ቤተሰብ። ከዛ በኋላ እሺ በቃ ለማንኛውም ችግር የለው ብለን አደርኩላችኋለሁ። ቀንም ደሞ ያ ነገር አፌ ውል ሊል ነበር ወጣ አደረኩት። እንዴት እንዴት ብዬ ነው ማታ እንደዛ ተደስተው ታረቁ። እኔ ራስ እናንተ የእናንተ ነገር እኮ አሁን ከዚህ በኋላ ብታመጡ መቼም ደስ አይለንም። አትደሰቱ ቤተሰብ፣ የፈለገ ነገር ቢያመጡ ደስታ የሚባል ነገር እንዳይዞርባችሁ። የምሬ ነው ብላችሁ ከራሳችሁ ነገር በስተቀር ማለት ነው። ምክንያቱም አሁን ማታ እኛ በቃ ሰላም ፈጥረዋል ምናምን፣ ፍቅር ፍቅር። እኔ ራሱ ፍቅር ፍቅር ሸቶኝ ነበር። አሁን ሸትቶኛል፣ አልፈልግም። አሁን ትቶኛል። ማታ ሸትቶኝ ነበረ። በቃ ፍቅር ፍቅር አጫውቶኝ ነበረ። እኔ ትቼዋለሁ፣ እናንተም ትታችኋል ብዬ አስባለሁ ቤተሰብ እና በዚህ ሲባል በዚህ በዚህ ሲባል እናንተ እናንተ ምንድነው ወደዛ ወደዚህ የሚያወላውላችሁ ማታ ተቃቅፋችሁ ነበረ ሄዳችሁ ምን አወጣችሁ ሩታ ምን አወጣሽ ከቤት አሁን ምን ወሰደሽ አሁን ምን አወጣሽ ካልኩ ደግሞ እያዛለሁ መቼ ወጣችና ነው ምባለው መቼ ነው የምትታረቁት ሲባሉ መቼ ተጣሉና ይባላል እኛ አሁን ማንን እንያዝና እንሄድ እናንተ አወዛጋቢ እኮ ሆናችሁብን የምር ኧረ ስርዓት ይኖራቸው የምር በቃ ይበቃቸዋል። ይሁናል አይደለ፣ ራሳችሁን የሚያሰድብ ወይም ደግሞ ዝቅ የሚያደርግ ስራ ነው በቃ እንዴ ልበላቸው። ስራ ነው ወይም ደግሞ የሆነ ነገር ልል አልችልም። እና አብርሃም እንግዲህ እያለቀሰ ነበረ። ሌላ ደግሞ ታፈቅረሃለች፣ እንደዛ ጫማ አውጥታ ስትሰጥህ ነበረ ምናምን እያሉች ነበረ ጓደኞቹ ማለት ነው። እንዴ ድብና ያለ ፍቅር ታፈቅረዋለች፣ ሁለቱም ይፋቀራሉ እኮ። እኛን እኮ ነው እርር ድብን የሚያደርጉን እዚህ ጋር እንጂና ታዲያ። የማይዋደዱ ሰዎች መሰላቸው? ይዋደዳሉ እኮ ያው ዛሬም ሲቀጠቀጡ የዋሉት ያሉት ሁለቱም እንደ በወሰዳቸው አክተሩ ማን ነው አክተሩ ማን ነው ያሉት አክተሩ ውሸታሞ ሞተ ሲሉት ነበረ። እናንተ በሰው ሞትና በሰው እንትን ትደሰታላችሁ ማለት ነው። ለነገሩ እኮ በሞተ ሰው መሸቀል ጀምራችሁ የለም። አፈር ብሎ አፈር ያስበላችሁ ሰው ሰው እንኳን ሳይሞት ቀርቶ ሳይ በሞተ ራሱ መቃብሩ ላይ እንዳያርፍ የምታደርጉ ዩቲዩበሮች አላችሁ እኮ እናንተ ግን በጣሻሞች ማለት ነው። እንዲሁ በሰራችሁት በጉልበታችሁ በሰራችሁት አርፋቻችሁ አትቀመጡም እንዴ? እና ለማንኛውም ቤተሰብ አሁን አልታረቁም ነው የምንለው፣ ወይስ ለቪዲዮ ያን ቪዲዮ ተቀረጸና ሩታ መልስ አገባች ነው የምትሉት፣ ወይስ አብርሃም ሞት ተኝቶ ሩታ ቤት ለቃ ወጣች ነው የምትሉት? እኔ ያላቅም እንዴ እኔ አንድ ቸው አንድምችም ነገር አይደለም። እኔ ዛሬ ራሱ ነገራችሁ ነበረ ቀን ላይ ምክንያቱም ማታ ስምንት ሰዓት አካባቢ የምሬ ነው ላች ተደውሎ ልኝ ቴሌግራም ላይ ሁለት አለ ሁለት ሶስት አለ እና አላለቅም። በዚያ ያበቃም አሁን ወደ ቤት ተወሰደ እንጂ ወይም ደግሞ ሄዱ እንጂ በዚያ አላለቀም ተብያለሁ። እና ያ ነገር ደግሞ ቀን ቪዲዮ ስሰራላችሁ ማለት ነው። እንደዚህ አውጥቼ ልተፋው ስል ዋጥ አደረግኩት እ እንዳይከፋቸው ተመልካቾች፣ ብዙ ተመልካች ተደስተዋል ብዬ አሁንም ተደሰቱ ተደሰቱ። የምሬ ነው ምላችሁ ምንም እንትናቸውን ሞራናቸው እንዳይሰበር ሞራናችን፣ እንግዲህ እየገደሉት ነው። እናደ ምን ይመስላሉ ሁለታችሁ ማለት ነው። የምርት አናድዳላችሁና ቤተሰብ ደስታችን ሳናጣጥም፣ እኔ ማታ ተደስቻለሁ ይበቃኛል። እኔ ደስታዬ አንድ ጭቅንም ብትሆነ ሀምሽ ልደሰት እንጂ አይመለከተኝም። ስለዚህ እኔ ማታ ተደስቻለሁ ስለተቃቅፋች እኮ ነው። አሁንም እኮ ተቃቅፋችሁ ይሄን የተኝታችሁ ቢሆን አለ ይታወቀ በኮኛ ላይ ሙድ ያዙብን፣ እንጂ ሙድ ያዙብን በደንብ አድርጋችሁ እና አሁን ለምሳሌ አልታረቁም ነው ተጣልተው ነው እንዲህ ተፈጥሮ ነው እንዲህ ሄዶ ነው እንዲህ ወጥቶ ነው ልትሎ ትችላላችሁ። ያው ይተሩት። አሁን መልሳ ትመጣለች። በነገራችን ላይ መልሼ እመጣለሁ፣ ችግር የለውም፣ እየመጣሁ አያለሁ አለችው እና አንቺ በአንድ መኝታ ክፍል ቁጭ ብለሽ ነው እየተመላለስ ልምታይ ወይስ ሌላ ቦታ ሄደሽ ነው ወይስ አቤ ላይ የታደር የታደርሶች ተመለሰ? እኔና ሩታዬ የታደርሶች ነው የተመለሰው። እናንተ መቼ ነው ግን እውነተኛን ነገር የምታቀርቡልን እንዴ? አሁን እኮ ጋዝጋዝ እያላችሁ ነው እንዴ። አሁን ከተናገርኩም መከራ ነው፣ ይሰድቡኛል። አሁንስ የት ሌጥ የት እኔ እኮ ቀን ራሱ ልናገር ነበር እኮ ጋይስ ቀናት አናቴን ይሉኛል ብዬ ነው ዝም ያልኩኝ እንጂ ቀን ራሱ አውጥቼ ልተፋው ስል ዋጥኩት ማታ ደግሞ በቃ እናንተ እናንተ እድሜያቸው ረጅም ያደርገው እዛ የምትኖሩ ማለት ነው እንደዚህ መረጃ የምትሰጡት እኔ መልቀደድ ነበረ እኮ ተመልካች ተደስቶ ማታ እንዴት ቅስሙን እሰብረዋለሁ እንዴት አርጌ እነሱ ከመሰላቸው ማታ እንደዛ ተመልካች ተደስቶ ዛሬ ይሄንን ካመጡት ያምጡት የራሳቸው ነው እነሱ ላይ ይደንግጡ እየጸጣ አልኩኝ ማለት ነው እናንተ። ደስታችን ሳጨርስ አናጣጠም። ሌላ ታሪክ ሌላ ሌላ አይዲያ ፈልጉ። የምር ሌላ አይዲያ ፈልጉ። አሁን ታረቁና ማለት ነው ሌላ አይዲያ ፈልጉ። ወይም ደግሞ አይዲያ እንሰጣችኋለሁ፣ ምን ችግር አለው? እኔ እንዲያውም ዛሬ ስምንት ሺህ ሰብስክራይብ ካላስገባችሁኝ በውስጥ መስመር አይዲያ እሰጣቸውና ገና እንዲበጠበጥ አደርግላ አደርግላችኋለሁ ብያቸው ነበረ። በውስጡ በውስጥ መስመር። ከዛ በኋላ ሰብስክራይብ አስደረጉኝ ማለት ነው። በቃ እኔ አልምን ነገር አልሰጥም። እኛ በነገራችን ላይ የለም ግማሽ ግማሽ ፐርሰንቱ እኮ በእኛ ነው የሚወስዱት። የምር ግማሽ ፐርሰንቱ እንደውም አንዱ ምን አለኝ ተከታትሎ ተከታትሎ ተከታትሎ ተከታትሎ አዛ አደረግኩት መሰለኝ። ከዛ በኋላ ይህንን አክል ተበሳጭቶብኛል። እንዲ አልኩኝ። የሆነ ቀን እንደውም ምን አለ መሰለ፣ አንቺ ልጅ ግን ምን ጉድ ነሽ? ቀን ያወራሽው ማታ ያመጡታል አለኝ። ቀን ያወራሽው ማታ እስኪ ረጋ በይ ሰከን በይ እስኪ ብድ ብድ አትበይ አለኝም። ከዛ በኋላ እኮ ቤተሰብ የምር ነው የምለችው። እንዲ ይህንን አክል ሰውን አዛ አድርጊ ያለው እንዲ ነው ያልኩኝ። በራሴ ያፈርኩኝ ተሸማቀቁኝ ላችኋለሁ እና አብርሃምና ሩታ አሁንም ስርዓታችሁን ያዙ፣ በስርዓት ኑሮ ራሳችሁን የሚያሰድብ ስራ አሁን ሩታ አብርሃም ታሞ ሩታ ከቤት ወጣች የሚያስብልሽ ነገር ባይደረግ ባይነኝ አርፈሽ ብትቀመጪ ይሻልሻል። እኔ የለውበትም ላንቺ ብዬ ነው። እኔ ቤተሰብ ለማንኛውም ሰላም ሆኑልኝ።